ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደናንተ የሚደርሰው የሀገር ቤት እና የባህር ማዶ ስፖርታዊ አብይ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። ለዛሬ ለተሰኞ ህዳር 15 2018 ዓመተ ምህረት የተለያዩ የሀገር ቤት እና የባህር ማዶ ስፖርታዊ አብይ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎቹን አሰናድቶ በማድረስ ከዚያ ሄንዱ ላይ የካሜራ ባለሙያችን ዘካሪያ ሳይሉ ከኛ ጋራ ቆይታ የሚያደርግ ይሆናል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትጓዙ በአክብሮት እንጋብዛለን። አብራችሁ ኑ። ወደ ቀዳሚው የሀገር ቤት ስፖርት ዋቢ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። ኢትዮጵያ በአራተኛው የአፍሪካ ወጣቶች ጨዋታ ላይ እንደምትሳተፍ የኢትዮጵያ ባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል። ይህ ለአራተኛ ጊዜ የሚከናወነው የውድድር መድረክ በአንጎላ አስተናጋጅነት ይከናውናል ተብሏል። በአንጎላ ሉዋንዳ በሚደረገው ውድድር ላይ 73 ስፖርተኞች እንደዚሁ ወደ ውድድሩ ስፍራ እንደሚያቀኑ ነው የተገለጸው። በተለያዩ የስፖርት አይነቶች በስምንት የስፖርት አይነቶች የኢትዮጵያ እንደዚሁ የልኡክ ቡድን እንደሚ ሳፍ ተገልጿል። በዚህም መሰረት በአትሌቲክስ፣ በካራቴ፣ በጠረጴዛ ቴኒስ፣ በቴኳንዶ፣ በውሃ ዋና እንደዚሁም በክብደት ማንሳትና በጂምናስቲክ ስፖርት የኢትዮጵያ ልዑክ ቡድን በሁለቱም ጾታ እንደሚሳተፍ ተገልጿል ማለት ነው። በአጠቃላይ እንደዚሁ ተሳታፊዎች እና የኮችንግ ስታፍ አባላቶች ዘጠና ይደርሳሉ ተብሏል። በሆቴልም እንደዚሁ ልምምዳቸውን እያከናወኑ እንደሚቆዩ የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል። እንግዲህ አስፈላጊውን ዝግጅትና ልምምድ ካደረጉ በኋላ ዳር ሰላሳ ወደ ውድድሩ ስፍራ አንጎላ እንደሚያቀኑ እንደዚሁ ተገልጿል ማለት ነው። ከወዲሁ እንደዚሁ ከታህሳስ አንድ እስከ ታህሳስ አስር ድረስ ለሚከናወነው በዚህ የውድድር መድረክ ላይ ኢትዮጵያን ስፖርተኞች ድል እንዲቀናቸው፣ ጥሩ የዝግጅት ጊዜ እንዲሆንላቸው ናሁ ስፖርት እንደ ሁልጊዜውም ይመኛል። ወደ ሌላው የሀገር ቤት ስፖርት አብይ መረጃችን ስናልፍ አሰልጣኝ ውበቱን የተመለከተ መረጃዎች እየወጡ ነው የሚገኙት። አሰልጣኝ ውበቱ አባተ በኢትዮጵያ ብሔራዊ ቡድን ከዚህ ቀደም እናውቃቸዋለን። ከዛ ባለፈ ደግሞ በኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች እንደዚሁ በተለያዩ ክለቦች ውስጥ በብቃት መስራት ችለዋል። ባዳማ ከተማ፣ ሀዋሳ ከተማ፣ ፋሲል ከተማ፣ ኢትዮጵያ ቡና እግር ኳስ ክለብ፣ ደደቢት የመሳሰሉ ክለቦችን በፕሪሚየር ሊግ በማሰልጠንና ለትልቅ ደረጃ እንደዚሁ በማብቃት የሚታወቁ አሰልጣኝ ናቸው። በተለይ ደግሞ በኢትዮጵያ ቡና ኳስ ክለብ 2023 የውድድር ዓመት ላይ ለመጀመሪያ ጊዜ ቡናማዎቹን የፕሪሚየር ሊጉን የዋንጫ ክብር ማሳካት ሲችሉ እኚህ አሰልጣኝ እየመሩ ነበር እና አሁን የውጭ ሀገር እድል ስለማግኘታቸው እየተገለጸ ይገኛል። ከዚህ ቀደም በእርግጥ ወደ ሱዳን እንደዚሁ አምርተው ሌላ ክለብ ማሰልጠናቸው የሚታወስ ነው። አሁን ለሁለተኛ ጊዜ ደግሞ ወደ ባህር ማዶ የሚሻገሩበት እድል እንደዚሁ ተፈጥሮላቸዋል ማለት ነው እና ወደ ሀገረ ላይቤሪያ ያመራሉ ተብሏል። በዛ እንግዲህ እንደምናውቀው የላይቤሪያ የሴቶች ብሔራዊ ቡድንን የምታሰለጥነው ነው ኢትዮጵያዊቷ ኢንስትራክተር ሰላም ዘራይናት፣ እና በዚህ ዙሪያ ትልቅ ስራዎችን እንደሰራች ተነግሯል። በተለይ አሰልጣኙ ውበቱ አባተ የላይቤሪያውን ክለብ እንዲረከቡና እንዲያሰለጥኑ አሰልጣኙ ያላቸውን አቋም እና አሰልጣኙ ያላቸውን ብቃት እንደዚሁ ለክለቡ በማቅረብ የተሻለውን ስራ እንደሰራች እንደዚሁ አሰልጣኝ ውበቱ አባተ ከናይል ስፖርት ጋር በነበረው ቆይታ እንደዚሁ ማሳወቁን ሰምተናል። ይፋ አድርጓል ማለት ነው እና ዛሬ ወደ ስፍራው አቅንቷል። የላይቤሪያው ክለብ ሊስከር ይሰኛል እንግዲህ እና ቀጣይ የስራ ዘመናቸው ጥሩ አፈጻጸም እንዲኖረው እንደዚሁ እንመኝላቸዋለን። ከዚህ ቀደም በኢትዮጵያ ብሔራዊ ቡድንም በካሜሮን ተስተናግዶ በነበረው ወይም በካሜሮን አስተናጋጅነት በተካሄደው የአፍሪካ ዋንጫ የውድድር መድረክ ላይ የኢትዮጵያ ብሔራዊ ቡድን እየመሩ ወደ አፍሪካ ዋንጫው ማሳለፍ የቻሉበትን ሂደት እናስታውሳለን ማለት ነው። መልካም የስራ ዘመን እንመኛለን። የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። በቀጣይ መልዕክቶችን ተከታትለን ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ወደ ባህር ማዶ ጉዳዮቻችን ደግሞ ስናቀና ዛሬ የሚደረግ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ አለ። በኦልትራፎርድ ስቴዲየም ማንቸስተር ዩናይትድን ከመርሲ ሳይዱ ክለብ ኤቨርተን ጋር የሚያገናኘው ጨዋታ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ማጠናቀቂያ ነው እና እነዚህን ጨዋታና የቡድን ዜናዎችን በተመለከተ ወደ እናንተ የምናደርሳቸው መረጃዎች ይኖራሉ። ከዛ ባለፈ ደግሞ መጪው ወርሃ ጥር ነው የተጫዋቾች የዝውውር መስኮት ወሬ ከወዲው እየደራ ይገኛልና ከዚህ ጋር በተያያዘም ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስቲ መልእክቶችን ተከታትለን እንመለስ። አብራችን ሁኑ። በድጋሚ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከ5-20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል ክቡራትና ክቡራን ተመልካቾቻችን፣ ይህ ናሁ ቴሌቪዥን ነው። ናሁ ስፖርት የዕለተ ሰኞ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የሬ ምንጮች ያሰናዳናቸው መረጃዎች ነው ወደ እናንተ እያደረስን ቆይታ የምናደርገው። ትናንት የተደረጉ ጨዋታዎች ብዙ አስገራሚ ነገሮችን ተመልክተናል፣ በተለያዩ የአውሮፓ ሊጎች ማለት ነው። ወደ ሳውዲ ፕሮ ሊግ ደግሞ ስናቀና የ40 ዓመቱ ጎልማሳ ፊት መስመር አጥቂ የአምስት ጊዜ የባሎንዶር ክብር አሸናፊው ክርስቲያኖ ሮናልዶ ያስቆጠራት ጎል አሁንም ድረስ በርካቶችን አጀብ እያሰኘች ትገኛለች። በፎርቢች ነው በግሩም ሁኔታ ጎል ማስቆጠር የቻለው እና በሳውዲ ፕሮሊግ የሳምንት መርሃ ግብር ሲከናወን እንግዲህ ይህ ተጫዋች በግሩም ሁኔታ በቀኝ መስመር የተሻገረለትን ኳስ በፎርቢች ወይም በተለምዶ በመቀስመት ጎል አስቆጥሮ ብዙዎችን አስገርሟል። በሳውዲ ፕሮሊግ የከፍተኛ ጎል አስቆጣሪነቱንም ትራክ፣ እንደዚሁ ሁለተኛ ደረጃ ላይ የሚቀመጥበትን ጎል ነው ማስቀመጥ የቻለው ማለት ነው ማስቆጠር የቻለው አስረኛ ጎሉ ሆኖ ተመዝግቧል። የቡድኑ ወይም ደግሞ የሀገሩ ልጅ በተጨማሪ ጆአ ፍሊክስም እንደዚሁ ጎል ማስቆጠር ችሏል። በዚህ እንቅስቃሴ ላይ ጆአ ፍሊክስም አስራ አንደኛ ቱ ጎል ሆና እየተመለከት እንገኛለን እና በአጠቃላይ በሳውዲ ፕሮሊግ ሁለቱ የአልናስር የፊት መስመር ተጫዋቾች ክርስቲያኖ ሮናልዶ እና እንደዚሁ ጆሃ ፍሊክስ በድምሩ እንደዚሁ ሀያ ግቦችን ከመረብ ማሳረፍ የቻሉበትን አጋጣሚ ተመልክተናል። እንግዲህ ክርስቲያኖ ሮናልዶ በርካቶችን እያስገረመ ነው የሚገኘው። ጆኦ ፊሊክስ 11 ግቦች አሉት። እንደዚሁም ክርስቲያኖ ሮናልዶ ደግሞ 10 ግብ፣ በድምሩ 21 ግቦችን ነው ከመረብ ማሳረፍ የቻሉት ለአልናስር ማለት ነው። አልናስር ትላንትም ድል ማድረጉን ተከትሎ እንደዚሁ መሪነቱን ያጠናከረበትን ውጤት ነው ማስመዝገብ የቻለው። 27 ነጥቦችን ይዞ በቀዳሚነት እየመራ ይገኛል። ምናልባት ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግ የፕሪሚየር ሊጉን የዋንጫ ክብር ለማሳካት እንደዚሁ አሁን ጥሩ እድል ያለው ይመስላል። ምክንያቱም የአምናው የሊጉ ሻምፒዮና ክለብ ሰባተኛ ደረጃ ላይ ነው የሚገኘው አሊታድ 14 ነጥቦችን ይዞ ማለት ነው ነው በ13 ነጥብ ብልጫ ተወስዶበታል በአልና ስር እንደዚሁ እየተመለከት ነው የምንገኘው ክርስቲያኖ ሮናልዶ በአጠቃላይ በእግር ኳስ ዘመኑ ያስቆጠራቸውን ግብ የትላንቱን ፎርቢች ተደምሮለት ማለት ነው 954 አድርሶታል 46 ግቦች ብቻ ይቀረዋል አንድ ሺኛው ጎል ላይ ለመድረስ ማለት ነው እንግዲህ ተጫዋቹ በእግር ኳስ ህይወቱ አንድ ሺ ጎል የማስቆጠር ህልም አንግቦ እየሰራ ነው የሚገኘው ለበርካታ ጭብጨባ ለሚጠላቸው ጭብጨባና ዝና ለሚያዘናጋቸው በተለያየ ፊልድ ላይ የሚገኙ ለሚገኙ ወጣቶች ትልቅ አርአያ የሚሆን ስራ እየሰራ ነው የሚገኘው። ይሄ ተጫዋች በአርባ 40 ዓመቱ ማለት ነው። በቅርቡ ከ ፕሬዚደንት ዶናልድ ትራምፕ ጋር በዋይት ሐውስ የነበረውን ቆይታ እናስታውሳለን። ትልልቅ ተጽዕኖ ፈጣሪ ስራዎችን በመስራት እንግዲህ በመላው ዓለም እሱን አርያ አድርገው ለሚንቀሳቀሱ በሌላም ዘርፍ ላሉ እድሜ እንደማይገድብ እና ለሕልም ምናህል መቆም እንደሚቻል ያሳየ ድንቅ ተጫዋች ነው። ይህንንም ግብ አስመልክቶናል፣ በ40 ዓመቱ ማለት ነው። ወደ ሌሎች መረጃዎቻችን እንለፍ። የእንግሊዝ ፕሪሚየር ሊግን በተከታይነት ወደ እናንተ እናድርስ። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የ1ኛ ሳምንት መርሃ ግብር ጨዋታዎች ተጫዋቾች ቀሪ አንድ ጨዋታ ዛሬ ምሽት በኦልትራፎርድ ስቴዲየም ቀይ ሰይጣናቱን ከከረሜላዎቹ ጋር የሚያገናኘው ጨዋታ ይጠበቃል። ምሽት አምስት ሰዓት ላይ ነው የሚደረገው። ማንቸስተር ዩናይትድ ከአገራት ጨዋታዎች በፊት በደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ጥሩ መነቃቃትን ተመልክተንበታል። ከኖቲንግሃም ፎረስት ጋር ተጫዋቶ በአቻ ውጤት ጨዋታውን እስኪያጠናቅቅ ድረስ በተከታታይ ጨዋታዎች ላይ ድል እያደረገ መምጣቱና በቡድን ውስጥ ያለውን መንፈስ የበለጠ እየጎለበተ እንደመጣ ተመልክተን ነበርና አሰልጣኝ ሮበን አሞሪም በቀጣይም በሚኖራቸው ጨዋታ ላይ ቡድኑን ለመ ለመለወጥና ቡድኑን ለመለወጥ እንደዚሁ በዝግጅት ላይ እንዳለ ገልጿል ማለት ነው። ዛሬ በሚደረገው ጨዋታ ላይ እንደዚሁ ማንቸስተር ዩናይትድ ድል ማድረግ ከቻለ አሁን የሚገኝበት የደረጃ ሰንጠረዥ አስረኛ ደረጃ ላይ ነው፣ 18 ነጥቦችን ይዞ እና ዛሬ ምሽት ድል የሚቀናው ከሆነ ደግሞ እስከ አምስተኛ ደረጃ እንደዚሁ መሻሻል የሚችልበት እድል አለው። ኤቨርተን ዘንድሮ በጣም ደካማ አጀማመር ነው ማለት ይቻላል። በአሰልጣኝ ዴቪድ ሞይስር 15 ነጥቦችን ይዞ 13ኛ ደረጃ ላይ ተቀምጧል። ስለዚህ ዛሬ በሚደረገው በጎይ ጨዋታ ላይ ከባድ ፈተና ሊሆንባቸው እንደሚችል ለዩናይትዶችም እየተነገረ ነው የሚገኘው። እንግዲህ ሁለቱ ቡድኖች የሚያደርጉ ጨዋታ ይጠበቃል። በዚህ እንቅስቃሴ ላይ እንደዚሁ ሊሳንድሮ ማርቲኔዝ ወደ ሜዳ እንደሚመለስ ከጉዳቱ አገግሞ እየተባለ ነው የሚገኘው ማለት ነው። በዩናይትድ በኩል ይሄ የበለጠ ለተጫዋቾቹ አጠቃላይ ለቡድኑ ጉዞም ትልቅ መነቃቃትን እና አቅም ሊፈጥርላቸው እንደሚችል አሰልጣኝ ሮበን አሞሪም እንደዚሁ ተናግረዋል ማለት ነው። ወደ ሌሎች መረጃዎች ደግሞ ስናልፍ እንደዚሁ በስፔን ላሊጋ የመርሃ ግብር ቀሪ አንድ ጨዋታ ይከናወናል። እንግዲህ የዋናውን ከተማውን ክለብ ሪያል ማድሪድን የደረጃው ሰንጠረዥ መሪ ስፍራ ላይ ያስቀምጠው የስፔን ላሊጋ ኤስፓኞል ከሲቪያ በሚያደርጉት የዚህ ሳምንት መርሃ ግብር ጨዋታ የሚጠናቀቅ ይሆናል። ምሽት አምስት ሰዓት ላይ ነው የሚደረገው። በአጠቃላይ ሪያል ማድሪድ 32 ነጥቦችን ይዞ የደረጃ ሰንጠረዥን በቀዳሚነት እየዘወረ ይገኛል። ባርሰሎና በአንድ ነጥብ ዝቅ ብሎ በ31 ነጥቦች ሁለተኛ ደረጃ ላይ ይገኛል። ቪላ ሪያል እንደዚሁ አትሌቲኮ ማድሪድ ደግሞ ተከታዩን ደረጃ ይዘው እየተ እየተመለከተን እንገኛለን። የላሊጋውን የከፍተኛ ጎል አስቆጣሪነትን ትራክ ደግሞ ክሊያም ባፔ በ13 ግቦች እንደዚሁ በቀዳሚነት እየመራ ነው የሚገኘው። በጣሊያን ሴሪያም እንደዚሁ ቀሪ ምራ ግብር ጨዋታዎች እንደዚሁ ይከናወናሉ። ቶሪኒዮ ከኮሞ የሚያደርጉት ጨዋታ ምሽቱ ሁለት ሰዓት ከ30 ላይ ይደረጋል። አሰልጣኝ ሴስክ ፋብሪጋዝ ኮሞን በጥሩ ሁኔታ እያሻሻለ በደረጃ ሰንጠረዡም ተፎካካሪ እያደረገው ነው የሚገኘው። አሁን ላይ እንግዲህ ኮሞ ስምንተኛ ደረጃ ላይ ነው የሚገኘው በ18 ነጥቦች ይህን የሚያሸንፍ ከሆነ መሪ ስፍራ ላይ ከሚገኙ ክለቦች ተርታ ክለቡን እንደዚሁ ማስጠጋት የሚችልበትን እድል ይፈጥራል ተብሎ እየተነገረ ነው የሚገኘው። ቶሪኒዮም በጣም በጥሩ እንቅስቃሴ ላይ ነው የሚገኙት። ያለፉት አምስት ጨዋታዎች ሁለቱም ቡድኖች አልተሸነፉም። እንግዲህ በቀጣይ በዛሬ ምሽቱ ጨዋታ ላይ ምን ያስመለክቱናል የሚለው ነገር ይጠበቃል። ትናንት የጣሊያን ሴሪያ የሚላን ደርቢ ጨዋታ በኢንተር ሚላን እና በኤስ ሚላን መካከል ሳንሴሮ ላይ እንደዚሁ ተከናውኖ ነው በኤስ ሚላን አንድ ለባዶ አሸናፊነት መጠናቀቁ የሚታወስ ነው። የደረጃ ሰንጠረዡን ስ ስን መለከት ሮማ 27 ነጥቦችን ይዞ በቀዳሚነት ይመራል። ኤሲ ሚላን በ25 ነጥብ እንደዚሁም ናፖሊ ተመሳሳይ 25 ነጥቡን ይዞ ሶስተኛ ደረጃ ላይ ተቀምጧል። ኢንተር 24፣ ቦሎኛ እንደዚሁ 24፣ ዩቬንቱስ፣ ላዚዮ፣ ኮሞ፣ ሳሶሎ፣ ኢዱኒዜ እያለ ይቀጥላል። ጣሊያን ሲሪ ደረጃ ሰንጠረጅ ማለት ነው። አጫጭር ስፖርታዊ መረጃዎችን በተከታይነት ወደ እናንተ የምናደርስ ነው የሚሆነው። የማንቸስተር ዩናይትዱ የፊት መስመር አጥቂ በክረምቱ የተጫዋቾች ይዙ ውር መስኮ በተን ሰይጣናቱን የተቀላቀለው ይህ ብራዚላዊ ኢንተርናሽናል ዩናይትድ አሁን የሚገኝበትን ሁኔታ እንደዚሁ ገልጿል። ማቲያስ ኩና የፊት መስመር አጥቂው በሰጠው አስተያየት እንግዲህ ማንቸስተር ዩናይትድን ወደ ከፍታ ለማምጣት ከሚጥሩ ሰዎች መካከል አንዱ መሆን እፈልጋለውኝ የለውጡ አካል መሆን እፈልጋለሁ እና ዩናይትድ አሁን የሚገኝበት ደረጃ ለደጋፊዎችም ይሁን ለተጫዋቾቹም ለአሰልጣኙ ምስታፍ አባላት የሚመጥን አይደለም። ወደ ቀድሞ ገናናነቱ ለመመለስ እየሰራን እንገኛለን። በቅርቡ በጣም የተሻሻለውን ማንቸስተር ዩናይትድን ትመለከታላችሁ። ይህንንም ለማድረግ ተዘጋጅተናል የሚል አስተያየት ሰጥቷል። በቀጣይ እንግዲህ ከዛሬ ምሽት ጀምሮ በሚደረጉ ጨዋታዎች ደግሞ ዩናይትድ እንግዲህ በለውጥ ቤት ውስጥ መሆኑን በተግባር የሚያስመሰክርበት ጊዜ እንደሚሆን እንደ ማቲያስ ኩኛ አስተያየት ከሆነ ይህንን ተመልክተናል። ወደ ሌላ ዚው ማንቸስተር ዩናይትድ ቤት ስንቆይ ከዝውውር ጋር በተያያዘ ባለፈውም የክረምት ተጫዋቾች የዝውውር መስኮት ላይ ከዩናይትድ ጋር ስሙ በስፋት ሲያያዝ የነበረውና በመጨረሻም ያልተሳካው ዝውውር ተብሎ ሲነገርለት የነበረው የካርሎስ ባሌባ ጉዳይ ነበረ። ለብራይተን ኦቭ አልቤን እየተጫወተ የሚገኘው ይህ ተጫዋች መዳረሻው ምናልባት በቀጣይ በጥር የተጫዋቾች የዝውውር መስኮት እንኳን ባይዛጋ ባይሳካለት በክረምቱ የተጫዋቾች የዝውውር መስኮት ቀይ ሰይጣናቱን የመቀላቀል ፍላጎት እንዳለው እየተነገረ ነው የሚገኘው። በእርግጥ ብራይተን ለዚህ ተጫዋች ውቡር እስከ መቶ ሚሊዮን ፓውንድ ድረስ መለጠፉ ብዙ የተጫዋቹን ፈላጊ ክለቦች እያሸሸ ነው የሚገኘው ዩናይትድን ጨምሮ ማለት ነው። እና ዩናይትዶች ግን አሁን ፊት ላይ ካቀረቡት የተሻሻለ ሂሳብ ይዘው ወደ ብራይተን ለማምራት ፍላጎት አላቸው ተብሏል። እሱም ወደ ማንቸስተር ዩናይትድ ተቀላቅሎ ጨዋታ ለማድረግ ትልቅ ፍላጎት እንዳለው ነው እየተነገረ የሚገኘው። አሁን ያለመረጋጋት በዚህ በካርሎስ ባሌባ ላይ እየተመለከት እንገኛለን የሚሉ መረጃዎች እየወጡ የሚገኙት የዩናይትድ ማሊያ እንደናፈቀውና ወደ ዩናይትድ መምጣት ሚፈልግ ለቡድን አጋሮቹ ጭምር እየተናገረ ያለበት ሁኔታ እንዳለ ነው። መረጃዎች ይዘው እየወጡ ያሉትን ሁኔታዎች የሚያመለክቱት 21 ዓመቱ ላይ ይገኛል። በጣም ጥሩ እድሜ ላይ ነው የሚገኘው። ዩናይትድ ደግሞ ትልቅ ክለብ ነው። እዛ ቢገባ ደግሞ የተሻለ ነገር የሚሰራበት እድል እንዳለም ነው በርካቶች እያነሱ የሚገኙት። ሌላ አርሰናልን በተመለከተ አንድ መረጃ ወደ እናንተ እናደርስ። አርሰናል እንግዲህ ሳምንቱ ሁሉ አልጋ ባልጋ ሆኖለት ነው የሰነበተው ማለት ይቻላል ከቅዳሜ ጀምሮ ገና ጨዋታ ሳያደርግ የሱ ተፎካካሪ ክለቦች ሽንፈት አስተናግደውለታል። እንደገና ደግሞ እሱ የከተማ ተቀናቃኙን ትላንት ምሽት በአስገራሚ የጨዋታ ብልጫ ድባቅ መቶ አራት ለአንድ በሆነ ውጤት ማሸነፉ የሚታወስ ነው እና ከዚህ ጋር ተያይዞ በተናጥለም ተጫዋቾቹ እየተወደሱ ይገኛሉ። በተለይ ደግሞ የአሰልጣኝ ሚካኤል አርቴታ ታክቲክም እጅግ በጣም እንደዚሁ ጭብጨባ እየተቸረው ነው የሚገኘው። እንግዲህ ወደዚህ ቡድን ለመምጣት ብዙ ተጫዋቾች እያማተሩ ፍላጎት እያሳዩ ነው የሚገኙት። አንደኛው ኬናን ኤልዲዝ ነው። ኬናን ኤልዲዝ ቱርካዊ ኢንተርናሽናል ሀያ ዓመቱ ላይ ይገኛል። በቱሪኑ ክለብ ዩቬንቱስ እየተጫወተ ነው የሚገኘው። ይሄ ተጫዋች እና ቀጣይ የዝውውሩ ራዳር ስለመሆኑ እየተገለጸ ነው የሚገኘው። አንድሪያ ቤርታ የዚህን ታዳጊ ተጫዋች እንቅስቃሴ እግር በእግር እየተከታተሉ ወደ ቡድኑ ለማምጣት ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ መሆኑን የወጡ መረጃዎች ያመለክታሉ። ላይ ይገኛል። በዘንድሮ ዓመት እንግዲህ ባደረጋቸው ጨዋታዎች ለራሱ ለቱርክ ብሔራዊ ቡድን ሶስት ግቦችን ከመረብ ያሳረፈበትን ሂደት ተመልክተናል። ከዛ ባለፈ በሴሪያው ክለብ ደግሞ 11 ጨዋታዎች ለዩቬንቱስ አከናውኖ አምስት ግቦች ላይ ቀጥተኛ ተሳትፎ ማድረጉን ተመልክተናል ማለት ነው። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ለዛሬ ለተሰኞ ህዳር 15 2018 ዓ ም ከሀገር ቤትና ከባህር ማዶ ያሰናዳ ናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ደግሞ ዘካሪያ ሳይሉ ከኛ ጋር ቆይታ አድርጓል ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።